በጣም ወሳኞቹ ብቻ ሳይሆኑ በቃ ቤተክርስቲያን መፍትሔ የሚመጣባቸው ጉዳዮች በሙሉ ተነስተዋቸው አራቱም በተለያየ አገላለጽ ተነስተዋል። አንደኛው ትምህርት እና አስተምህሮ ነው። ትምህርትና አስተምህሮ ከነ ስርዓቱ ይሄ በጣም መሰረታዊ የሆነ የስራ ትምህርት ችግር አለብን። መንግስት በትምህርት ሚኒስቴር አቋቁሞ ከማን ነው ከፌዴራል መንግስት ጀምሮ እስከ ቀበሌ ባለው እስከ ወረዳ ባለው ትምህርት ጽሕፈት ቤት አዘጋጅቶ ባለሙያ አዘጋጅቶ ተቋጣሪ አዘጋጅቶ ክትትል እንደሚያደርገው አይነት ስርዓት የለም። እኔ ሳውቅ ትምህርት ቤትም ሁኜ አሁንም የሌለ ትምህርት ያልኩት የሃይማኖት ትምህርት የሚባል ነገር የለም። በጣም ለብዙ ሰው ይሄ አዲስ ነገር ሊሆን ይችላል። እኔ የሃይማኖት ትምህርት ስል ምንድን ነው? በሚገባ ሃይማኖት ነው የተማረ ሰው። የአማራ ሲኖዶስ፣ የኦሮሚያ ሲኖዶስ፣ የትግራይ ሲኖዶስ ምንትሴ ምንትሴ ከዚህ ወዲያ ከዚህ ወዲያ የሚባል ቋንቋ አይከፍለውም የተማረ ሰው አስደራዊ ችግር አለ ምናምን አስደራዊ በደል አለ፣ የገንዘብ ብክነት አለ፣ ምናምን አለ አለ አለ። አዎ አለ። አሁን ፈልገውኛ መፍትሄው ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በሉዚያሪስም እንደምንሰነበታችሁ አሜን። መምረቶቻ የጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ሚዲያችን ከትንሣኤ በኋላ ብዙ አዳዲስ ምርቶችን ማቅረብ አልቻልንም በልዩ ልዩ ምክንያት። ዛሬ ዝክረ ኒቅያን እንደ ማጠቃለያ ዝክረ ኒቅያ እያቸው በጎ ነገሮችን ለምዕመናን የበለጠ ለማስገንዘብ ነው ብቅ ያልኩት ለተወሰኑ ደቂቃዎች። እግዚአብሔር አምላካችን ከሁላችን ጋር ይሁን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትሪያሪክ ጠቅላይ ክህነት ሊቃውንት ጉባኤ በኢትዮጵያ የሚገኙ መምህራንን የጉባኤ መምህራንን ሊቃውንትን በማሰባሰብ በልዩ ልዩ ወሳኝ እና ወቅታዊ የቤተክርስቲያን ጉዳዮች ላይ እንዲወያዩ አድርጓል። ባለፉት እስከ ትናንት ባሉ ሶስት ቀናት ወይም ሰኞ፣ ማክሰኞ፣ ረቡዕ ለሶስት ቀናት ኢትዮጵያ ሊቃውንት እንዲወያዩ እንዲመካከሩ አድርጓል። በጣም በእጅጉ የሚያስመሰግነው ነው። በእውነቱ ቤተክርስቲያን ተግባር ይሄ ነው። እስካሁን አለማድረጋችን እየቆጨን፣ የአሁኑ ግን እጅግ በጣም ደስ የሚያሰኝ ነው። የኢትዮጵያ ቤተክርስቲያን በታሪኳ ከግብፅ አንድ ሊቀ ጳጳስ ሲላክላት ሃይማኖቱን ግን ጠብቀው የኖሩት የቤተክርስቲያኗ ሊቃውንት፣ ካህናት፣ ምዕመናን አንዱ ነው ነው። ሲኖዶሳዊ ታሪካችን በጣም አጭር ነው የሚመጣው ሊቀ ጳጳስ አንድ ግብፃዊ ነው። ቋንቋችን አይሰማም። ነገር ግን ስርዓት አምልኮ እንዳይቆም ክህነት እንዳይቆም ለመንፈሳዊ ተግባራት እንጂ ለትምህርቱ ለነገር ሃይማኖቱ ለደግሞ ለቆን ነው ይህን ያህል አይሆንም። ያ አንድ ግብፃዊ ጳጳስ መጥቶ አረብኛ የሚናገር መግባባቱም ከባድ ነው። ከቡራኬ ከጸሎት ያለፈ ነገር የለውም። ከሲመተ ክህነት ያለፈ ነገር የለውም እና ስለዚህ የኢትዮጵያ ሊቃውንት ናቸው መናፍቅ ሲነሳ ተከራከር ሁለተው፣ በመካከልም አለመግባባት ሲፈጠር በሊቃውንት መካከል እርስ በርሳቸው አንቀጽ አውጥተው መጽሐፍ አልበው ይህም በዚህ ይህም በዚህ ብለው መክረው መልክ እያስያዙ ነው። ቤተክርስቲያንም እዚህ ያደረሷት አሁንም ያፈለግ ነው። እንግዲህ የመጣው ግን በጣም ረጅም ጊዜ ቆሟል። በታሪካችን ረጅም ጊዜ ቆሟል። አሁን እንግዲህ እንደ አዲስ ነው። በተወሰኑ ዓመታት ማህበረ ቅዱሳን መጠነኛ ሙከራ ነበረው የመምህራን ጉባኤ ያደርግ ነበረ። ኋላ ግን በቤተ ክለትም ለምን የሚያሳፈቅድላቸው እንደዚህ እንደዚህ በሚሉ ነገሮች ሁለት ሺህ ስድስት ላይ ከታገደ በኋላ ከዚያ ወዲህ ማህበረ ቅዱሳንም አቁሞ ነው የኖረው ሊቃውንትን ማወያየቱን አሁን ግን ሊቃውንቱ ጉባኤ የመንበረ ፓትርያርክ ላይ ተገኘ። ሊቃውንቱ ጉባኤ ባለቤት ሆኖ መምህራኑን ሰብስበዋል። በዚህም ቆም እንዳልሆነ ተስፋ እናደርጋለን። እኔ መዳሰስ የፈለግኩት የታዩት አጀንዳዎች ምንድን ናቸው፣ ምእመናን በቅጡ እንዲረዷቸው። በጣም ወሳኞቹ ብቻ ሳይሆኑ በቤተክርስቲያን መፍትሄ የሚመጣባቸው ጉዳዮች በሙሉ ተነስተዋል። ጠቅለል ሳደርጋቸው እኔ አራት ናቸው ዋናዎቹ ቤተክርስቲያን ያሉባት አጀንዳዎች፣ ቢስተካከሉ ነገሮቻችን በሙሉ ወደ ነበሩበት ይመለሳሉ፣ የሚያሰኙን አራት መሰረታዊ ነገሮች ናቸው። አራቱም በተለያየ አገላለጽ ተነስተዋል። አንደኛው ትምህርት እና አስተምህሮ ነው። ትምህርትና አስተምህሮ አስተምሮ ከነ ስርዓቱ፣ ይሄ በጣም ሰፊ ስለሆነ በተለያየ መንገድ ነው የተነሳው። ለምሳሌ አሁን ከተነሱት ትናንትም መጨረሻ ላይ በአቋም መግለጫ ውስጥ ሲገለጹ ከሰማናቸው እንደነገረ ክርስቶስ፣ እንደነገረ ማርያም፣ አዋል መጻሕፍት፣ የአንድምታ ትርጓሜ ሁኔታ፣ በሚዲያ የሚዘጋጁ ትምህርቶች፣ የአብነት ትምህርት ቤትና መምህራን፣ እንዴት የሆኑ ንዋየ ቅድሳት እንደዚህ እንደዚህ በሙሉ በትምህርት አስተምሮ በስርዓተ ትምህርት ውስጥ የሚካተቱ ናቸው። ይሄ ትምህርት ነው። እነዚህም በሙሉ የምንፈታቸው በትምህርት የሚፈቱ ችግሮች ናቸው። በትምህርት ችግሮችን ለመፍታት ስርዓተ ትምህርታችን የተስተካከለ መሆን አለበት። መሰረታዊ የሆነ የስራ ትምህርት ችግር አለብን። ምን ማለት ነው? እንግዲህ ትምህርቶች አሉ፣ የሌሉም ትምህርቶች አሉ። ያሉት አሉ። ያሉ የምንላቸው ንባቡ፣ ዜማው፣ አቋቋሙ፣ ቅኔው፣ ቅዳሴው፣ ዝማሬው፣ ትርጓሜው አለ። የሌለ ምለውን ኋላ መጨረሻ ላይ አመጣዋለሁ። እነዚህ እንዴት እየሄዱ ነው? ተቆጣጣሪ የለም። እኔ ሰንፌ አንዱን ሕፃን በፊደልና በምርክት ዮሐንስ ዓመት ባስቀምጠው ማንም ተቋጣሪ የለኝም። ተግቼ በአንድ ዓመት ውስጥ ዳዊት አዘልቄ ውዳሴንም ዜማ እንደዚህ ዚ ባስገባው ማንም አመስጋኝ የለኝም። በተበጣጠሰ መንገድ ነው በመምህራኑ ቸርነት። መምህራኑ አማኞች ስለሆኑ ተቀጣሪ ብቻ ሳይሆኑ ትውልድ ማብቃት በተለይ ደግሞ መምህራኑ የሚቀጠሉት ለአገልግሎቱ፣ ለማህሌቱ፣ ለፍታቱ ነው እንጂ ለማስተማሩ ስላልሆነ በብዛት እንደ ትሩፋት ስራ አድርገው ነው የሚሰሩት እንደ ትሩፋት ስራ ስለሆነ ነው ትምህርት የደረሰው እንጂ መንግስት በትምህርት ሚኒስቴር አቋቁሞ ከማን ነው ከፌዴራል መንግስት ጀምሮ እስከ ቀበሌ ባለው እስከ ወረዳ ባለው ትምህርት ጽሕፈት ቤት አዘጋጅቶ ባለሙያ አዘጋጅቶ ተቆጣጣሪ አዘጋጅቶ ክትትል እንደሚያደርገው አይነት ስርዓት የለም እኔ ሳውቅ ትምህርት ቤትም ሁኜ አሁንም የለም እኔ ቁጥር ስማር መጥቶ መምህሬን እነማን ነማን መቼ መጡ በምን ደረሱ በሚቀጥለው ዓመት የት ይደርሳሉ ሲላቸው አይቻለው ዜማ ቤትም ስገባ ሌሎቹም እንደው ቀመስኳቸው ምላቸው ትምህርቶች ላይ ስኖር መጥቶ መጽሐፍም ስንማር የለም በመዋቅር ደረጃ መጥቶ ምን ደርሳችኋል በዚህ ዓመት የት መድረስ አለባችሁ በሚቀጥለው ዓመት የት መድረስ አለባችሁ ትምህርቱ በምን መንገድ አለቀ ውጤታችሁ ምን ይመስላል እያንዳንዱ ተማሪ ብቃቱን የሚል አይቻል አውቅ። ስለዚህ ስራ ትምህርቱ ተረስቷል ምለው ከዚህ የተነሳ ነው። ሁሉም ትምህርቶች እንደዛ ናቸው፣ በመምህራኑ ሸርነት የመጡ ናቸው እንጂ ተቆጣጣሪ የላቸውም። ስለዚህ ይሄ ነውር ነው። አንድ ተማሪ መሸገብቶ አማካይ ነው። እያንዳንዱ ተማሪ እኩል አያያዝ ባይኖረውም ግን መጠነኛ የሆነ አንድ ተማሪ አንድ ቅኔ ለመቀኘት አራት ዓመት ይቀመጥ ይችላል። ደግሞ አንዱ ደግሞ በዘጠኝ ወር ቸኩሎ ስላሴ እንደነገረ ተቀኘው ብሎ ይሄዳል፣ በአግባቡ ሳያውቅ ማለት ነው። ይህ ተቆጣጣሪ አለመኖር ነው የሚያሳየው። እና ወደ መጽሐፍም ስንመጣ እንደዚሁ ነው። ረጅም ጊዜ የሚወስድ ሰው አለ፣ አጭር ጊዜ የሚወስድ ሰው አለ። አስጨርሶ ማየትም ይሰጣል፣ ግማሹን አስዘምሮ ማየትም ይሰጣል። አንዳንዶች ደግሞ አዲስ አበባ ቁጭ ብለው የመጽሐፉ ማየትም ይገዙታል። ብዙ ነገር አለው። ይህንን ትምህርት መምሪያውና ሊቃውንት ውያየው አንድ ሆኖ ከዚህ በኋላ አሁን ጥሩ ጥሩ አጀንዳ ነው፣ ጥሩ ተልእኮ ነው የተሰጠው ለትምህርት መምሪያና ለሊቃውንት ጉባኤ መከታተል ነው። ከዚህ በኋላ መልክ ባለው መንገድ ትምህርቱን ማስኬድ ያስፈልጋል። ከዛም ባለፈ ደግሞ ወጥ የሆኑ የዶግማ ትምህርቶች ለሁሉም ተደራሽ በሚ መንገድ ተዘጋጅተው በየመጽሐፍ ቤቱ በየጉባኤቱ መኖር አለባቸው እንጂ አንዱ አንቦ በተረዳው መንገድ መሆን የለበትም። ትርጓሜው እንዳለ ሆኖ ግን ወጥ የሆኑ ሰፋፊ የዶግማ ትምህርቶች ስለ ገድላት፣ ስለ ድርሳናት ግንዛቤ የሚያስጨብጥ ትምህርት ያስፈልጋል። ኢቨን ስለ አንድ ምንታ ትርጓሜ ተማሪው ትርጓሜ ይማራል። ግን አንድምታ ትርጓሜ ምንድን ነው? መቼ ተተረጎመ? እንዴት መጣ ሚል ትምህርት የለም። እሱም ችግር ነው። አንድ ተማሪ ቅኔ ይማራል። ቅኔን ማነው የደረሰው? ከየት እስከየት ደረሰ? በየት መንገድ መጣ የሚለውን ተማሪ አያውቅም። ይህም ችግር ክፍተት ነውና፣ ስለዚህ በትምህርት የሚመለሱ ብዙ ነገሮች አሉ። የሚዲያውም ጉዳይ ከዛው ጋር የተገናኘ ነው። የአብነት ትምህርት ቤቶች የሚለው እንግዲህ፣ የአብነት ትምህርት ቤት ሲባል መምህሩ አለ ተማሪዎች አሉ፣ ትምህርቱ አለ፣ ማስተማሪያ የሚሆኑ ነገሮች አሉ፣ መኖሪያ ቦታው መጻሕፍቱ አሉ። የእነሱ ደህንነት በሙሉ ያስፈልጋል። አሁን የአንድምታ ትርጓሜ መጽሐፉ ይታይ፣ ይስተካከል፣ ለዘመኑ ግልጽ እንዲሆኑ ይደረጉ የሚሉት ነገሮች ማስተማሪያ መጽሐፉን ይመለከታሉ። የመምህራን ሁኔታ፣ የደቀ መዛሙርት ሁኔታ፣ መኖሪያ ቤታቸው ሲል ያውቅ ከትምህርት አይወጣም። ትምህርትንና የትምህርትን ሂደት የሚመለከት ነገር ነው። ስለዚህ እነዚህ በዚህ በዚህ አንቀጽ የተነሱት በሙሉ በትምህርት የሚታቀፉ ናቸው። እና ትምህርት ላይ ቤተክርስቲያኗ በርካታ የሰው ኃይል መድባ ከላይ እስከታች በቁጥጥር በብዙ ሺዎች የሚቆጠሩ መምህራን አሉ፣ ግን ተቆጣጣሪ የላቸው። በፈቃድ እግዚአብሔር ብቻ ለእግዚአብሔር የሚሰሩት፣ አንዳንዴ ደግሞ የሚሰንፍም ሰው ስለሚኖር ጥራትም ስለሚቀንስ በቁጥጥር መስራት ያስፈልጋል። እና ያሉትም ትምህርቶች ጥራታቸው የተለያየ ነው። አንድ ቅኔ ተቀይቶ ማያሌት ላይ ሲያደርግ ምን እንደሚል የማይሰማም አለ። አንድ ጊዜ ተቀይቶ ግን በአግባቡ አሳምሮ ያደርግ አለ። ይህ ቁጥጥር ማለት ነው እና የጥራት መጓደሎች ልዩ ልዩ ነገሮች አሉ እና ትምህርት ላይ ቤተክርስቲያን አይኗን ከፍታ በአግባቡ መስራት እንዳለባት የሚያሳይ ነገር ነው። ሊቃውንቱ የጠቆሙት የሌለ ትምህርት ያልኩት የሃይማኖት ትምህርት የሚባል ነገር የለም። በጣም ለብዙ ሰው ይሄ አዲስ ነገር ሊሆን ይችላል። እኔ የሃይማኖት ትምህርት ስል ምንድን ነው? አሁን ህፃን ሆነን የቤታችን ወጥተን ሂደን ፊደል የሚያስቆጥር መምህር ስላለ በየሰፈሩ ሄደን ፊደል ቆጠር፣ ዳዊት ደገም፣ ዜማ የሚያስተምር ስላለ ዜማ ተማርን፣ አቋቋም የሚያስተምር ስላለ አቋቋም፣ ቅኔ የሚያስተምር ስላለ ቅኔ ቤት። ያለምንም ከልካይ በፈቃዳቸው ወደፈለግነው ቦታ በፈለግነው ጊዜ ወደፈለግነው መምህር ሄደን ማለት ነው። እንደዚህ እንደዚህ አንድ ልጅ ድሮ እስኪ ስድስት ወርም ዓመትም ቁጭ ብዬ ሃይማኖቴ ልማር ቢል ይሄን የሚያስተምር መምህር የለም። ይሄ በደንብ ቁሞ መታየት ያለበት ነገር ቀላል ነገር አይደለም እያንዳንዱ አጥቢያ የሃይማኖት ትምህርት ቤት ያስፈልገዋል አሁን ግን የለም ሃይማኖትን መሰረት አድርገው የሚያስተምሩት ምንድናቸው ከተባለ መጽሐፍ ቤቶች ነው እሱ በጣም ከፍተኛ ሌብል ሁሉ ሰው እዛ አይደርስም ሀይ ሌብል ነው እሱ አቋሙን ዜማውን ቅኔውን ተምሮ የመጽሐፍትን ትርጓሚያቸውን በዝርዝር ለማወቅ ለሚሄድ ሰው ነው እሱ የሚሆነው ነገር ግን ቅኔ ሳይቀኝ መጽሐፍ ትርጓሚ ሳይማር አንድ ሰው በቀላሉ ሃይማኖትን ልማርበት የሚባል ትምህርት ቤት አሁን ኢትዮጵያ ውስጥ የለም ይሄ ስህተት ነው ስለዚህ በእያንዳንዱ አጥቢያ ግንባር ቀደሞ ነው መኖር ያለበት ምንድነው እንደ ዝማሬው እንደ ቅኔው እንደ አቋሙ እንደ ዜማው ሁሉ ተማሪ ሂዶ ስድስት ወር የሚቀመጥ ዓመት የሚፍጅበት ሃይማኖቴን ተምሬበት ልውጣ የሚለው ጉባኤት ያስፈልገዋል በከተማም በገጠርም የት ይማል አንድ ሰው ሃይማኖትን ለማወቅ የግድ ቅኔ መማር ግእዝ ማወቅም ይጠበቅበት አይገባም ቢማር በጣም መልካም ነገር ነው። ከፍ ወዳለው ወደ መምህርነት ደረጃ የሚፈልግ ከሆነ ቅኔውን ተምሮ መጽሐፍ ቤት ገብቶ ትርጓሚ ይማራል። ከዛ የማይደርስ ሰው ግን ለምሳሌ ሁን ያቋቋም መምህር፣ የቅዳሴ መምህር፣ የዝማሬ መምህር፣ የድጓ መምህር፣ የቅኔ መምህር መሆን የሚፈልገን ሰው በአጭር ጊዜ ሃይማኖት የሚማርበት ጉባኤ ቤት ለምን አይኖርም? በየአጥቢያው ይሄ ትምህርት መምሪያውም የትምህርትና ስልጠና መምሪያውም የሊቃውንት ጉባኤውም ዋና አጀንዳ መሆን ያለበት ቅዱስ ሲኖዶስም እንግዲህ ይህንን በደንብ ሊያው ይገባል። ይሄ በጣም ትልቅ ብሩለት የተጎዳንበት። አሁን እንዲያ ከሆነ ሁሉም ካህናት ሃይማኖታቸውን ተግባዊ የተረዱ ይሆናሉ። ሐዋርያዊ ተልዕኮም ይኖራል። ማስተማር ይኖራል ማለት ነው። ካልተማሩ ግን ከየትምህርቱ ያስተምሩታል። እና የሃይማኖት ትምህርት ቤት ነው የለም ያልኩት የለም። የዜማ ትምህርቶቹ ሁ የሃይማኖት ቤተክርስቲያን ትምህርቶች ናቸው። ነገር ግን ሄዶ ልጁ ዜማውን ሁን ነው የሚያተኩረው ሃይማኖታዊ ማር በቋሚነት አምስት ለምስጢራት የቤተክርስቲያን ታሪክ ነገረ ቤተክርስቲያን፣ ነገረ እግዚአብሔር፣ ነገረ ማርያም፣ ነገረ መላእክት የሚባል ትምህርት የለም። ከየት የሚማሩት ይሄንን ካህናት ውስጥ? ስለዚህ ይሄ ትምህርት ቤት የሌለ ትምህርት ቤት ስለሆነ ወይ እንግዲህ ድሮ ጠፍቶ ይመስለኛል። በድሮ ጊዜ አባቶቻችን አይማዱን ምኑን በቃል ያስይዙ ነበረ። በዛ በዛ ጠፍቶ ነው እና እሱ እንደገና መመለስ ያስፈልጋል። በትምህርት በኩል ማለት የምንፈልገው ይሄንን ነው። ከዛ ውጭ ግን ወጥ ትምህርት ቤቶቹ አንድ አይነት ናቸው። ይህን ነገር ትርጓሜ ይለያል። የረቫኖስ እንደዚህ፣ የዲማ እንደዚህ፣ የጎንደር እንደዚህ፣ የቦሩ እንደዚህ፣ ላሊበላ እየተባለ መለያየት የለበትም። ትርጓሜው ከሶስት ገጽ ከአራት ገጽ ሁለት ሶስት አማርኛዎች ናቸው። እነሱን አንድ አድርጎ አንድ ወጣብነት ያስፈልገዋል። እሱን መስራት ያስፈልጋል። እና አንደኛው ነው፣ ዋናው አጀንዳ የታየው ትምህርት ነው። ትምህርትን የሚመለከት በአጠቃላይ በብዛት በትምህርት የሚጠቃለን። ሁለተኛው አጀንዳ እንደ ትልቅ አጀንዳ አድርጌ ያዝኩት ስራ ተክነት የሚመለከተው ስርዓትን በጣም ወሳኙ ነገር ነው። አንድ ሰው ዲያቆን ሲሆን ባለፈውም በዚህ ሚዲያ በሚገባ ይተናዋል። አንድ ሰው ዲያቆን ሲሆን የሚጠበቅበት የእድሜ መስፈርት፣ የስነ ምግባር፣ የሃይማኖት፣ የክህሎት የሚሉት ነገሮች በጣም ያስፈልጋሉ። አሁን በዲቁናም በቅስናም በጵጵስናም ተጓሎ ነው ያለው የተጓደለ ነው። ስለዚህ አሁን ቅዱስ ሲኖዶስ የሊቃውንቱን አቋም መግለጫና ጥያቄ ተቀብሎ አጀንዳ አድርጎ ከዚህ በኋላ ዲያቆናት መሾም ያለብን እንዲህ እንዲህ ያሉትን ነው፣ ካህናት መሾም ያለብን እንደፍታ ነገሱ እንደ ስርዓቱ። እንዲሁ ካህን አልቸገረም። አሁን የስርጭት የስምሪት ነው እንጂ እንደውም ከቁጥር በላይ እንደ አዲስ አበባ፣ እንደ ትልልቅ ከተሞች ከቁጥር በላይ አንድ ደብር እንዴ በጣም ለቁጥር የሚያዳግጥ የማይገባ በጣም ስራፈት የሰው ኃይል አለ በየቤተክርስቲያኑ ማለት ይቻላል። ደግሞ በጠረፍ አማና በገጠር አካባቢ ደግሞ አንድ መደብ የሚሞላ ቀዳሽ ጠፍቶ ቤተክን ትቸገራለች፣ እና አሁን ካህናትን ጨምሮ ጨምሮ መሾም አስፈላጊ አይመስለኝ። ስለዚህ ቅዱስ ሲኖዶሱ ይህንን አጀንዳ ወስዶ ከዚህ በኋላ ዲያቆን ቢያንስ ምን ክህሎት ይኖረው የእስከ ዛሬውን እንዳለ ትተን ቄስ፣ ኤጲስቆጶስ ብሎ የሊቃውንቱን አጀንዳ ተግባራዊ ያደረገው እንደሆነ መፍትሄ የምናገኘው ካለዚያ ግን ጉንጫ አልፋ ነው የሚሆነው። ሶስተኛው ስርዓተ ምንኩስና ነው። ስርዓተ ምንኩስናን ሊቃውንቱ ጉባኤ በአግባቡ አይ ቶታል ትምህርትየምንኩስና ትምህርት ማንም ሰው ከመነኑ በፊት ስለ ምንኩስና የሚማራው ትምህርት መኖር እንዳለበት፣ ከዛ በኋላ ገዳማቱ ሲቀበሉ እንደው ስለመጣ ብቻ መቀበል። አሁን ሀገር ላይ አብዛኛው መናኝ ተናዶ የመጣ ተበሳይቶ፣ ተስፋ ቆርጦ፣ እንደዚህ አይነት ለምናኔ አይበቁም መጀመሪያውኑና፣ ከዚያ ወጥቶ መንኖ የመጡ ሰዎችን መቀበል፣ በምናኔ ሲኖሩ በስርዓተ ትምህርት በንጽህና በቅድስና መጠበቅ አሁን እኛ የምንለው ከተማ መነኮሳት ለምንገቡ እንላለን። አዎ ችግር ነው፣ ከተማ መግባት የመጨረሻው ችግር ነው። በብዙ ሺ የሚቆጠሩ መነኮሳት ከተማ ገብተዋል። ይህ በጣም አንድ ቤተክርስቲያን፣ ስለለመድ ነው ደግነቱ፣ ሁሉም ሰው ጨዋውም ከአሁኑም ስለለመደው ነው እንጂ እኮ መነኮሳት በሺ የሚቆጠሩ መነኮሳት ወደ ከተማ ገብተው የደብር አስዳዳሪ ሆነ የሆነ መብሪያ ኃላፊ፣ አጥማቂ፣ ቀዳሽ፣ ሰባኪ መሆን አንድ ትልቅ ቤተክርስቲያን ትልቅ የሚባል ችግር ነው። በነገራችን በጣም ትልቅ የሚባል ችግር ቤተክርስቲያን ችግር ገጠማት የሚያሰኝ ከባድ ችግር ነው። እና ለምደኑ ነው አሁን ዝም የምንለው። በጉባኤው በሚገባ ተነስቷል። ከተማ መግባት አንድ ችግር ሆኖ ግን ችግሩ የብቻ አይደለም። ገዳም ላይ አያያዛችን ችግር አለበት። ትምህርት ያጥራል። ዘረኛ ሰው ተከትሎ ይሄዳል። ኑፋቄው ተከትሎ ይሄዳል። የተለየ አጀንዳ ያለ ሰዎች ሄደው እዛ የሆነ ነገር ያደርጋሉ። በእኛ ሀገር ደግሞ የሴቶችና የወንዶች ገዳም በአንድ በብዛት ይበዛዋል። እሱ ደግሞ ንጽህናን ያጎርላል እና ብዙ ችግር አለብን። ስለዚህ ስራ ተገዳሙን ስራ ተመንቁሰን አጀንዳ አድርጎ ቅዱስ ሲኖዶስ ሊያዩ ይገባል። እንደውም ትልቅ እውነትም የኢትዮጵያ ሊቃውንት ነባ ሲኖዶሶች ናቸው እና ሲኖዶስ ሲኖዶስ የሚል አጀንዳ ነው የተነሳወኑት። እንዲሁም እስካሁን ቅዱስ ሲኖዶስ የሚያነሳቸው አጀንዳዎች ያው አስተዳደራዊ ችግሮች፣ የፋይናንስ ጉዳይ ከየአቅጣጫው ጸብ ክርክር ስለሚገጥመው ቅዱስ ሲኖዶስ እንረዳለን። ይሄንን እንደ ዛሬው እንደ ሊቃውንት ጉባኤ ያለ አጀንዳ አንስቶ ያውቅ ትምህርት ምን ይሁን፣ ክህነት ምን ይሁን፣ ምንኩስና ምን ይሁን። ከዛ በኋላ ከወሬ አልፎ ወስኖ እነገሌ ይሄን ስሉ ከዚህ በኋላ ይሄ ቆሟል ለመናን እወቁት የሚባል አጀንዳ ተሠርቶ ያውቅም እስካሁን ድረስ። አሁን ሊቃውንት ጀምረውታል። የሚቀጥለው እንግዲህ ርክበ ካህናት ቅዱስ ሲኖዶስ ምንኩስናን፣ ክህነትን፣ ትምህርትን ስርዓት ያስይዘዋል ብለን በጣም ለእጅጉ ተስፋ እናደርጋለን። በልጅነታችን እንማጸናለን። በሆነቱ ይሄ ትልቅ አጀንዳ ነው። ይሄንን ሲያይ የቅዱስ ሲኖዶሱ ምዕመናን እንዳባቶቻቸው አድርገው የሚያከብሩት ነገር የላቸውም። አንዳንድ ነገር የሚፈልጉትን እያጡ ነው እንጂ ሲያገኙ ለቅዱስ ሲኖዶስ ያላቸው ክብር ለብፁዓን አበው ያላቸው ክብር በጣም ከፍተኛ ነው። የበለጠም እየጨመረ ይመጣል። እና እንግዲህ ይህንን ፍልሰቱንም ጭምር አያያዙንም ጭምር ምንኩስና ምን ይምሳል ብሎ በሚገባ ማየት እንግዲህ፣ የኢትዮጵያ ገዳማት ኅብረት ተመስርቷል። በጣም መልካም ነገር ነው። በእነሱ አማካኝነት መልክ ማስያዝ የሚለው ነው። አራተኛው የተነሳው አጀንዳ አስተዳደራዊ ነው። ለምሳሌ በዚህ ስር ምንድነው? እኔ በሁለት መንገድ ያው ዕቅበተ እምነት የሚለው ከዚህም ይገባል፣ ከትምህርትም ይገባል። ዕቅበተ እምነት በብዛት በትምህርት ነው፣ ግን አስተዳደራዊ ነገር አለው። ሁለቱም ላይ ነው። እሱም ማየት እንፈልገው ዕቅበተ እምነት በሲኖዶስ ያልተሰሩ ስራዎች እንዴት ይሰሩ። የቤተ ክርስቲያን አስተዳደራዊ አንድነት እንዴት ይጽናል ነው፣ እንዴት ይከበር፣ የሊቃውንት ጉባኤ ስልጣን ምን ይሁን የሚሉ ተነስተዋል። እነዚህ አሁን በአስተዳዳሪ ጉዳይ የሚታዩ ነ እምነትን ለምን አስተዳዳሪ ያስገባሁት፣ መምህራን አሉ፣ ትምህርቱ አለ፣ መጻሕፍቱ አሉ። ስለዚህ የሚያሰማራ ነው የጠፋው ማለት ነው። የሰባካያኑ ስብከት አቅጣጫ እንዲህ ይሁን፣ ሴቶችን በዚህ መንገድ፣ ወንዶችን በዚህ መንገድ፣ ህፃናትን፣ ወጣቶችን፣ የተማረውን ያልተማረውን፣ በዚህ በዚህ ብሎ የሚያሰማራ አካል ነው የጠፋው እንጂ ትምህርቱ መምህራኑ መጻሕፍቱም አሉ። ስለዚህ ችግሩ አስተዳደራዊ ቅበት እምነት እንዲቆም ያደረገው የአስተዳደራዊ ክፍተቱ ስለሆነ ይሄን አስተዳደሩ ሊፈታው ይገባል። በቅዱስ ሲኖዶስ ያልተሰሩ ጉዳዮችን እንዴት ይሰሩ? እንግዲህ እነዚህ ትልቅ አጀንዳዎች የቅዱስ ሲኖዶስ አጀንዳዎች ናቸው። መምህራን አንስተዋቸዋል። አሁን እንግዲህ ቅዱስ ሲኖዶስ ተቀብሎ ተግባራዊ ያደርጋቸው ብለን ተስፋ እናደርጋለን። የቤተክርስቲያን አንድነት አንድነት ትምህርት ነው የሚፈታው በነገራችን ላይ ትምህርት ካልኩት ከሶስቱም ይገባል። ከክህነትም፣ ከምንኩስናም ከትምህርት እንዴት ነው የሚገባው? በሚገባ ሃይማኖትን የተማረ ሰው የአማራ ሲኖዶስ፣ የኦሮሚያ ሲኖዶስ፣ የትግራይ ሲኖዶስ ከዚህ የሚባል ቋንቋ አይከፍለው፣ የተማረ ሰው። ከክህነት ያልኩት ተምሮ ቅስና፣ ዲቁና፣ ጵጵስና የያዘ ሰው በሚገባ ተምሮ ከሆነ የቤተክርስቲያን አንድነት አይፈትነውም። ወነአምን በአሐቲ ቅድስት ቤተክርስቲያን የሚለውን ስለሚያውቅ የዘረኝነት የፖለቲካ የጥቅመኝነት የጉቦ ነገር ስለማይነካካው ኤጀንሲ አንድ አይፈትንም። የሚፈትኗት ሰዎች ምን ያፍቃ ናቸው? ብዙዎቹ እናውቃቸዋለን። በዚህም የሚከፍሉት፣ በዚያም የሚከፍሉት፣ በመስኮት ዘሎ የገቡ ሰዎች ናቸው። በአግባቡ በበሩ ያልገቡ፣ ጌታችን እንዳለው በበሬ የሚገባ ጎቹ ረኛ ስለሆነ እና ስለዚህ ይሄ ከትምህርት ከሲመተክነት አምልጦ የመጣ ነው። ያረባውን ሰው በሚገባ ሳይማር ዲያቆን፣ ሳይማር ቄስ፣ ከዛ ደግሞ ጳጳስ ስናደረገው እንዲህ ያደርገናል። ስለዚህ ይሄ የሚፈታው በሥርዓተ ትምህርቱ፣ ሥርዓተ ክህነቱ ከዛም አልፎ ሥርዓተ ምንኩስናው ሲፈታ የመነነን ሰው በአግባቡ የመነነን ዘሬ፣ ወገኔ፣ ቋንቋዬ፣ ዘመዴ፣ ጉቦ ምንጥሴ ይሄ ተርላ ዓለም የማይልን ሰው ጳጳስ ካደረግን በቋንቋ በጎሳ ቤተክርስቲያን አይከፍላት አይከፍላትም። እና የቤተክርስቲያን አስተዳደራዊ ቤተክርስቲያንን አንድነት ትምህርታዊ አንድነት ለመጠበቅ ሥርዓተ ትምህርትን ሥርዓተ ክነትን እና ሥርዓተ ምንኩስናን በአግባቡ መያዝ ነው። የሊቃውንት ጉባኤው ስልጣን ምን ይሁን? ይሄም አስተዳደራዊ ጉዳይ ነው። ቅዱስ ሲኖዶስ ሰፋ ያለ ስልጣንም፣ ሰፋ ያለ በጀትን፣ በጀቱ ነው ሊያሰራው የሚገባው እንግዲህ በጣም ብዙ ስራ ያለው ተቋም ነው። ይሄ ተቋም ከዚህ በኋላ ተስፋ እንደምናደርገው ሊቃውንቱ በየሀገረ ስብከታቸው በየወረዳቸው አንድ ህብረት ኑሯቸው በሀገረ ስብከትም የሊቃውንቱ ጉባኤ መምሪያ በወረዳ ቤተ ክህነትም የሊቃውንቱ ጉባኤ መምሪያ ኑሮ እነዛን እያወያየ እያገኘ እየተመካከሩ እንዲሰሩ ያደርጋል። ተስፋ ምን አደርገው የሆነ ችግር ተፈጥሯልና ይህን መልሶ አይደለም። አንድ አይነት ሙያ ያላቸው ሰዎች በሙያቸው መመካከር አለባቸው። የቅኔ መምራን ቅኔን እንዴት አድርገን እናስተምር? ለቅኔ ትምህርት የሚሆን ተማሪ ከምን የደረሰ ነው? ከቅኔ ቤት ሲወጣ ምን አውቁ መውጣት አለበት? ምን ያህል ጊዜ ይፈጃል? የትምህርት አሰጣጡ የቀኑ የሌሊቱ አንድ አይነት ማድረግ አለ። በየአካባቢ ያሉ እየተገናኙ የአቋቋሙ መምህራን እንደዚሁ፣ የድጓ መምህራን እንደዚሁ፣ የዝማሬው መምህራን እንደዚሁ፣ የትርጓሜውም ለቅዳሴውም በሙያ በሙያቸው እየተገናኙ እንዴት አስተምረን ትውልዱን እንፍጠረው ብለው የሚመክሩበት ብዙ ምክር የለም። እስካሁን ድረስ ዜሮ ነው። አሁን ወደፊት ቀጥ ከተባለ ግን ሊቃውንቱ ወይ ትልቅ ስልጣን ትምህርት መምሪያውም እንደዛው፣ ሁለቱ አንድ ሁነው ሊቃውንቱ የግድ በማዕከላዊ ደረጃ ምናምን እንደተባለው በየዓመቱ ሊገናኙ ይችላሉ። እስከዛ ግን በየሀገረ ስብከታቸው እና በየወረዳቸው በሙያ በሙያቸው የቅኔ መምህራን የቅዳሴ መምህራን ያቋቋም የዜምላቸው በሙሉ በሙያ በሙያቸው እየተገናኙ ይህን በዚህ እናድርገው ይህን እንዲህ እናስተምር አንዱ የአንዱን ጉድለት እየሞላ እንዲሰራ ማድረግ ስለሚጠበቅበት ይህን የሊቃውንት ጉባኤን ማጠንከር ማስፋት እና ከፍ ያለ ደግሞ የስልጣን ሜዳ መስጠት ይጠይቃል ጉዳዩ እና የታዩት ጉዳዮች በጣም ወሳኝ ናቸው የሚወስነው ግን ነገ ርኮከናት ላይ የሚቀመጠው ሲኖዶስ እነዚህን ተቀብሎ ወደ ተግባራዊ በመመሪያ መልክ ወደ የሀገረ ስብከቱና ወደ የወረዳዎቹ ያሰራጫቸው እንደሆነ ወደ አጥቢያ የደረሱ እንደሆነ ነው እንጂ ለእፎይታ ወይም ለዕለታዊ ደስታ ወይም ተሰብሰቡ ልንሰየው እንዲመከሩበት ሰየው ብቻ ከሆነ ምንም ጥቅም የለውም። ስራ ያለው መሬት ላይ እና ብፁዓን አበው እንግዲህ ወደፊት ሲሰባሰቡ፣ ቅዱስ ሲኖዶስ ሲሰበሰብ ይህንን አጀንዳ አድርጎ እነዚህን አራት ጉዳዮች ስርዓተ ትምህርትን ስርዓተ ክህነትን ስርዓተ ምንኩስናንና አስተዳደራዊ ጉዳይን ዋና አጀንዳ አድርጎ በሚፈታ መንገድ ይነሳል አስተዳደራዊ ጉዳይ በተለይ ይነሳል ያው የአስተዳደራዊ ችግር አለ ምናምን አስተዳደራዊ በደል አለ የገንዘብ ብክነት አለ ምናምን አለ አለ አለ አዎ አለ አሁን የምንፈልገው እኛ መፍትሄውን ነው መፍትሄውን ነው እ አለ በጣም ጊዜ ሁላችንም ተስማምተንበታል ቅዱስ እሱም ያምናል ችግሮች እንዳሉ ስለዚህ ከታመነ ድርሻ ድርሻው ምዕመኑም ካህኑም ትንሹም ትልቁም የቅዱስ ሲኖዶስ አባላት ብፁዓን በቦቻን በቦታቸው ሁሉም ድርሻችን ተሰጥቶን መፍትሄ መፈለግ ነው እንጂ አለ ቁስል አለ እያልን ዝም ሸፍነን ይዘን መቀጠል አዋጭነት የለውም። እና እንደኔ የሊቃውንት ጉባኤው የሶስት ቀን የምክክር አጀንዳዎች እንዲህ በአራት የሚጠቀለሉ ናቸው እና ቅዱስ ሲኖዶስ ብዙ አጀንዳ ስለሚበዛበት እነዚህን እንደ አራት አድርጎ ወስዶ ስርዓተ ትምህርት፣ ስርዓተ ክህነት፣ ስርዓተ ንጉስናና ስርዓተ አስተዳደር የአስተዳደራዊ ጉዳይ አድርጎ ቢፈታቸው እኛ ልጆቹ የታዘዝነውን የሚሰጠንን ተልእኮ መመሪያ ተቀብለን በየደረስንበት ለማወጅና መሬት ላይ ለማውረድ ዝግጁ መሆናችንን ለመግለጽ ነው። እግዚአብሔር ይስጥልኝ።